ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? የዩቱብ ተመልካቾቼ ተከታታዮቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን፣ እናንተም ደህና እንደሆናችሁ ተስፋ አድርጋለሁ። ላይክ ሰብስክራይብ በማድረግ ይቀላቀሉ። ቪዲዮውን አዲስ ይሆናችሁ የተቀላቀላችሁ ነው። መላው ውድ ቤተሰቦቼ፣ ዛሬ ምንድን ነው የምሰራው? እርብያን ብርያኒ ነው ነው የምንሰራው። ቅመሞቹ እዚህ ጋር የሚያስፈልገው እርድ ጨው ከመሆን የአረቦች ምሸከል አረቢ ቅመሙ ማለት ነው። ምሸከል አረቢ እና እንዲሁም ደግሞ ነዕና ናሸፍ ነዕና ናሸፍ ነዕና፣ የደረቁን ማለት የደረቀውን ፍሬሹን ካደረግን ስለሚጦቅርብን ግዴታ የደረቀው መሆን ያለበት ማለት ነው። ሎሚ እንደዚሁም የተጨመቀ ሎሚ እንጨምርበታለን። እርብያኑ ግን መጀመሪያ ታጥቦ በደንብ ሎሚ እና በከላ ጥብ ያለው ማለት ነው። ይኸው እንደዚሁም ግማሽ ሲኒ ዘይት ጨምሬበታለው። ከዛን ማደባለቅ ነው። አንድ ላይ በደንብ እናደባለቋለን። ያው ጨው ግን መቅመስ አንችልም። እንደ ግምታችሁ ጨምሩበት። ከሚበዛ ቢያንስ ይሻላል። ምክንያቱም የእርብያን ስለሆነ ብዙዎቻችን ኢትዮጵያኖች አንቀምሰው መቅመስ አንወድምና ትል ስለሆነ ማለት ነው። ያው እንደዚህ በደንብ እናደባለቋለን በደንብ ቅመሞቹን ጣም እንዲወስድልን ማለት ነው ይሄው ተብያሉ አሁን ምንም እርጎ ምናምን የለውም እርጎ አልጨምርም ያለ እርጎ ነው የምሰራው ብርያኒ ሆኖ እንዴት እርጎ የለውም እንዳትሉኝ ሳልሳ መጨመር ትችላላችሁ የቲማቲም ሳልሳ መጨመር ይቻላል አንድ ሲኒ ጨምሬበታለሁ በዚች በሰሐኗ አንድ ሲኒ በጤኝጥያዋ ማለት ነው ሳን ይሄው አንድ ላይ ድብልቅ አደረኩት ጣዕሙ እንዲወስድልን ነው። በነገራችን ላይ እንደዚህ ተብዬ ለአንድ ሰዓት አስቀምጠው ለአንድ ሰዓት ሁላችንም ብርያኒ ስንሰራ እንደዚህ ስለምናደርገው ለጣዕም ነው እንዲህ የምናደርገው እንጂ ሌላ ሌላ ለምንም ነገር አይደለም። ለከለሩም፣ ለምንም ሳይሆን ጣም እንዲወስድ ቆንጆ ጣም ይኖሯል ሲሰራው። እሺ ያው እንደዚህ እያደባለኩት ነው። ቪዲዮን ግን እስከ መጨረሻ እንድታዩልኝ በትህትና እጠይቃለሁ። ቤተሰብ ፕሊዝ፣ ስወዳችሁ ስወዳችሁ፣ ውድ ቤተሰቦች አታቋርጡ። የሎሚ ልጣጩን ደግሞ እንደዚህ ከጨመቃችሁ በኋላ አብራችሁ ተብላችሁ ስጨርሱ እንደዚህ አስቀምጡት፣ አብራችሁ የእርቢያኑን ጣም እንዲቀይር ያደርግልናል። የሆነ የሚያስጠላ ጠረን አለውና የእሱን ጠረን ያነሳልናል ማለት ነው። ኦኬ፣ እዚህ ጋር የው ሽንኩርት እሸራህዬ ሽንኩርት አዘጋጅቻለሁ። ሽንኩርት በፈለጋችሁት አይነት መቁረጥ ትችላላችሁ። ቤተሰቦቻችሁ እንዳስለመዳችሁት ነው እናንተ በፈለጋችሁት አይነት ማዘጋጀት ትችላላችሁ። ያው እዚጋ በዘይት እየጠበስኩት ነው። ብዙም ሳይን የተወሰነ በጣም ማረር የለበትም። በደንብ ካረረ ከለሩ እንትን ይላል። ከለሩ ሽንኩርቱን ስንጠብሰው ጥቁር ካለ ሽንኩርቱ ምንድነው፣ በጣም ሳት ስለገባው ምግቡ ላይ ያረረ የመራራ የሚመር ልክ እንደ ጥቁሩ ሎሚ ማለት ነው፣ ይመርብናል። ስለዚህ ብራውን ሲሆን ብናውጣው ጥሩ ነው። ያው ብራውን ልክ እንደዚህ ሲሆን ማውጣት በቃ ይኸውን አላርም ቆንጆ ነው። በጣም ከዚህ የበለጠ ካደረግን እንትን ይላል ቃ ነው ይቀይርብናል። እዚጋ ከስበራና በቅዱን ይሳለኝ እንዲሁም ደግሞ የነጭ ሽንኩርት ቅጠል ያላችሁ ልጆች የነጭ ሽንኩርት ቅጠል ያላችሁ የሌላችሁ ችግር የለውም በነጭ ሽንኩርት መስራት ይቻላል። እዚጋ ነእና ፍሬሻ አለኝ ይኸው እዚጋ የጨመርኩበት ምንደው ነእና እና ደግሞ እንደዚሁ ከዝበራ በቅዱኒስ የነሽ ሽንኩርት ቅጠል እነኝን አራቱን ጨምሬበታለሁ። ቆንጆ ጣም እንትን ይሰጠዋል። እንደዚህ እንትን ሲል ማለት ነው። ነእናውን ግን ነአናውን ስትጠብሱት አሁን እዚህ ጋር እንደ በዛ ይጠበስ ጠበስ ስናረገው ግዴታ ነአናውን ማውጣት አለባችሁ። ፍሬሹን ነአና ማውጣት አለበት። አብሮ መሰራት የለበትም፣ እንደነገርኳችሁ ይጠቁራል። በጣም ጥቁር ሲሆንና ያስጠላል፣ ምግብ ላይ ማለት ነው። መውጣት አለበት። እዚህ ጋር አሁን የለ ማውጣቸዋለው እኔ። ይኸው እዚህ ጋር አሁን እንትልለው ነው እንትን ብኻር ላደርገው ነው፣ በቅቤ ማለት ነው። በቅቤ የጠበስኩትን እርቢያን ውሀው ሲያልቅልኝ በጭስ አፍነዋለው ማለት ነው። በብኻር ሁላችሁም ታውቃላችሁ። ይኸው እዚህ ጋር ፈሀም ጨመርኩበት። በጭሱ ብቻ እንዲታፈንልኝ የሚንሰፈልግ ስለፈለግኩኝ ማለት ነው። ከጠበሳችሁት በኋላ እንደዚህ እሳቱን ውስጡ ከጨሰ በኋላ ምንድን ነው ውስጡ ያለውን ቅቤ ማፍሰስ ይቻላል። እርቢያኑ ላይ ማፍሰስ ትችላላችሁ። ጥቁሩ ነገር ግን እንዳይፈስባችሁ እና የእኛ ቤት አሁን እንደዛ ነው የምናደርገው። በየቤቱ የተለያየ ባህሪ ያለ በነገራችን ላይ ይሄ ደግሞ እዚ ካዘጋጀት ነው። ለሩዝ ምሰራበት ነው። ከሞን አለ ክዝበራ ነእና ክዝበራ ነእና በቅዶኔስ ሎሚ፣ ካሮት እና ሄላለኝ ማለት ነው። እነኝህን አንድ ላይ ጨምራለሁ። ጨውም ይጨምራል። ጨውና ዘይት ግዴታ ነው። ይው እዚ ውስጥ እንደዚህ ጨምሬያለሁ። ጨውና ዘይት ሁሌም የማይረሳ ነገር ስላልሆነ አላሳየዋችሁም ማለት ነው ቤተሰብ። ይሄ ሩዝ የምሰራበት ነው። ሩዙን ስንቀቅል በጣም መብሰል የለበትም። ምግብ ከመስራታችን በፊት ሰላሳ ደቂቃ ውሃ ውስጥ ብናቆየው ሮዙ ይመረጣል፣ እንዲረዛዝምልን ማለት ነው። ያው እዚህ ጋር እርቢያኔ ጨርሻለሁ። ውስጥ ያለውን ዘይታችሁ አይታችሁታል። እንትን ላይ ያደረግኩት እርቢያኑ ላይ አፍስሸዋለሁ። የእናንተ ከወደዱ ማፍሰስ ትችላላችሁ። የማይወዱ ከሆነ ግን አለመጠቀም። ያው እዚህ ጋር ውሃ ይፈላ ሩዙን እንጨምር ያለው። በነገራችን ላይ በጣም የሚጣፍጥ ምግብ ነው የእውነት። ሴትዬ በጣም ነው የምትወደውና የለሷ እህቶች ላሉ ላሉ ቤተሰብ ራሱ ትልካለች፣ እና ስሩ ይሄን ቆንጆ ነው እያለች ትልካለች። ለእኔም ከቪዲዮ ነው የምትልክልኝ። እዚህ ጋ የእርብያን ቅድም የጠበስንበት ነው ድስቱ ባንቀይረውም ባናቀውም ችግር የለውም። ያው የሰራንበት ሳለሆነ እዚህ ጋ የጠበስኩት ሽንኩርትና ከሙን ክዝበራ ፓውደሩን ጨምሬያለው። ትንሽ ነው ሞቅሞቅ እንዲል ብቻ ቀመሙ እንትን ጥሬ ሰለፈጨ ነው ትንሽ ሞቅ ሞቅ እንዲለለን በእሳት ነካ ነካ ማድረግ ነው ማለት ነው። በጣም እሳት ከነካው ሽንኩርት ያርብናል። ቲማቲም፣ የተፈቀፈቀ ቲማቲም የተከተፈም ትችላላችሁ እናንተ እንደፈለጋችሁት መጨመር ነው ማለት ነው። በነገራችን ላይ ቲማቲም ባታበዙበት ነው ጥሩ። ምክንያቱም እንትን ይላል የሆነ በጣም እንደዚህ ወጥ በጣም ወጥ የመሆን ባህር ያለው እርቢያን ስለሆነ ማለት ነው ዶሮ እና ስጋ ቢሆን ኖርማል ነው ግን እርቢያን ስለሆነ ባናበዛበት ቲማቲም ይኸው እንዲሁም ደግሞ ሎሚ ጥቁር ሎሚ ሁለት ሶስት ቦታ በዝታችሁ ጨምሩበት ያው ቅድም የጠበስኩት እርቢያን ቅመም ሁሉንም ቅመም ስላለው ብዙም ቅመም አልጨመርኩበትም ያሁኑ ላይ ማለት ነው ምክንያቱም መጀመሪያ ስጠብስ ጨምር ያለ ሁሉንም ቅመም። አምስት ስድስት አይነት ቅመም ስለተጨመረበት አሁን እዚ ላይ ብዙም አያስፈልግም። ሩዙ ላይ ጎልቶ ቅመሙ እንዳይታይ ማለት ነው። ያው ሲካ ሙቅ ሙቅ ነው የምናደርገው። ብዙም እሳት አስፈልገው መጀመሪያ ስለተጠበሰ ያው ሲካ እንዲህ ይመስሏል። ሩዶች ይሄ ቃሪያ መጨመር ነው። የቃሪያና ሎሚውን ጣም እንዲወስድልን እንደተጨምራርተን ትንሽ ክደን ቢደረግ አሪፍ ነው የሚሆነው ብዙም ከተተከተከ እርቢያን የመድረቅ ባህሪ ያለው ሁላችሁም ታውቃላችሁ። ይደርቅብናል። ስለዚህ እንደዚህ በመካከለኛ ሲሆን፣ ሩዛችን በስሏል፣ ደርሷል፣ ተጠንፍፏል። ከውሃ ውስጥ አውጥቻለሁ። ከስር ው ሩዝ አድርግቼ ከላዩ ላይ እርቢያን ጨምሬያለሁ ማለት ነው። ዘፈራን በእጃችሁ አድቅቃችሁ ከላይ መነስነስ። ውሃ ታደርጉበት፣ ከላይ መነስነስ። ውሃ ካደረግንበት እርቢያኑ ነጭ ሆኖ ይታይብናል። ስለዚህ በእጅ አድቅቆ ብቻ መጨመር ወደ ውስጥ ይኸው እንደዚህ ጋር ደቀቅኩት ማለት ነው። ከላይ ንስ ንስ ንስ ንስ ማድረግ እንደዚህ። በኋላ ሩዝ ከላይ ስናደርግበት በጣም የሚያምር ከለር ሆኖ የሚወጣለን። ቆንጆ ነው የሚሆነው፣ በጣም ቆንጆ ነው የሚሆነው ማለት ነው፣ ውድ ቤተሰቦቼ። ኦኬ። ሆ እዚህ ጋር ከላይ ሩዝ አደረግኩበት። ምንም አይነት ቅመሙን አናወጣም፣ ሩዙ ውስጥ ያለው እንደነበረ ነው መሆን ያለበት፣ በጣም ቆንጆ እንዲያደርግልን ማለት ነው። ው እንደዚህ ሽፍን አድርገዋለሁ። በላዩ ላይ ሽንኩርትና ሽንኩርት ይቅርታ፣ ሽንኩርት ቅድም የጠበስኩት ሽንኩርት ትንሽና ነአና አድርጌ ከድነዋለሁ። ግን መጨረሻ ላይ ስታቀርቡ ነአናው መውጣት አለበት። ነአና ይሄኛው መጨረሻ ላይ ማውጣት አለባችሁ። ለጣዕም ብቻ ነው ከድነን የምናስቀምጠው ሰዓት ላይ ማለት ነው። እና ስለነበረን ቆይታ እጅግ በጣም አመሰግናለሁ፣ ውድ ቤተሰቦቼ ስለምትከታተሉን ስለምታበረታቱኝ። በጣም እጅግ በጣም አመሰግነው ቸርን ሰንብት። በቀጣይ ቪዲዮ ዤላችሁ እንደምመጣ ባለሙሉ ተስፋኛ ነኝ። አመሰግናለሁ ቤተሰብ።